አዋሽ ባንክ አዋሽ ብር ፕሮ የተሰኘ የነዳጅ ክፍያን መፈጸም የሚያስችል መተግበሪያ መጀመሩን ይፋ አደረገም። ባንኩ ለደንበኞች የሚሰጠውን የባንክ አገልግሎት በቴክኖሎጂ የተደገፈና ዘመኑን የዋጀ ለማድረግ እየሰራ መሆኑን ገልጾ ዲጂታል የነዳጅ ክፍያ መፈጸሚያ አዋሽ ብር ፕሮ መተግበሪያን ከትራንስፖርትና ሎጂስቲክስ ሚኒስቴር እና ከኢትዮ ቴሌኮም ጋር በመተባበር የተዘጋጀ ነው ብለዋል። የክፍያ መተግበሪያው የባንኩ ደንበኞች የትም ስፍራ ሆነው የነዳጅ ፍጆታ ክፍያዎቻቸውን መፈጸም እንደሚያስችላቸው የአዋሽ ባንክ ተጠባባቂ ፕሬዚዳንት ታደሰ ገመዳ ተናግረዋል። ይህ ቴክኖሎጂ በሁለት መልኩ ይሰራል። አንደኛ በአዋሽ ብር ፕሮ ላይ ሆኖ ኪዋር ኮድን በመጠቀም እኛ በየማደያዎች ኪዋር ኮድ እናስቀምጣለን። በQR ኮዱ ነዳጅን ክፍያ ነዳጅን ሲቀዱ ክፍያ መክፈል ይችላሉ። በሁለተኛ ደግሞ USSD የሚባል አለ። እሱ ኖርማሊ ግን ኮኔክሽን በሌለበት አካባቢ የሚሰራ ስለሆነ ይበልጡኑ፣ በተለይ በዚህ ከአዲስ አበባ ውጭ እና ደግሞ ቦታ ኮኔክሽን የሌለበት የሌለባቸው ነዳጅ ማደያዎች አካባቢ እሱንም ተጠቅሞ ክፍያ መክፈል ይችላሉ ማለት ነው። ስለዚህ ሁለቱን አማራጭ ተጠቅሞ ነዳጅን መቅዳት ይቻላል። ያንን ነው ወደ ማርኬቱ ያመጣ ነው። ሪፖርተራችን የዶሚያስ ንጉሴ እንደዘገበው አዋሽ ባንክ መተግበሪያውን እውን ለማድረግ የመተግበሪያውን አጠቃቀም በተመለከተ ዝርዝር መመሪያ እንዳዘጋጀና በዲጂታል ክፍያ ስርዓት ከበርካታ መንግስታዊና መንግስታዊ ካልሆኑ አገልግሎት ሰጪ ተቋማት ጋር በጋራ በመስራት ላይ እንደሚገኝም ተጠባባቂ ፕሬዚዳንቱ አያይዘው ገልጸዋል። እኛ እንደ ባንክ አዳዲስ ይሄ የመንግስት እየሄደበት ያለውን የዚህ የፋይናንሻል ኢንክሉዥን ከዛ አልፎ ደግሞ ይሄ ዲጂታል ኢኮኖሚ ከፍጥር አኳያ በመንግስት ደረጃ በትልቅ ተይዞ እየተሰራ ነው ያለው። በዚህ አይነት ደግሞ እኛ እንደ ባንክ መሪ ባንክ እንደመሆናችን በግል ባንክ ደረጃ አዋሽ ቀደምት የግል ባንክ ነው። በኢኮኖሚ ደረጃ ትልቅ ሚና እየተጫወተ ነው። በዚህ ሰዓት ከተማ መስተዳደር የውሃ እና ፈሳሽ አገልግሎት ክፍያን በዚህ ዲጂታል ከማድረግ አኳያ ሰርተናል። ይህንን አሁን ወደ ፊውል ያመጣ ደፍኔትሊ የኤሌክትሪክን ያው ገና ህግ ወጥቶለት ወደ ስርዓት ወጥቶለት የመጠቀም በሀገር ደረጃ እየተሰራበት ያለው ነገር ያለ ይመስለኛል። ወደዛም ደግሞ እንመጣለን።